የሰሜን ዕዝ የጀግንነት ተጋድሎ ክፍል አስራ ሶስት እንሆ ተጀመረ። በወቅቱ የህወሓት ታጣቂ ኃይል በሁለተኛ ሻምበል ላይ ከፍተኛ የተኩስ ጫና በመፍጠር በታንክ ላይ ቦምብ በመወርወር ቃጥሎ እንዲፈጠር ያደረገ ሲሆን የተፈጠረውን ቃጥሎ ምድብተኞች በጽናትና በተረጋጋ መንፈስ ተደራጅተው በማጥፋት ታንኩን አትርፈው ወደ ውጊያ እንዲገባ ማድረግ ችለዋል። በሌላ በኩል የአንደኛ ሻምበል ሶስት ታንኮች ተበላሽተው ቆመው ስለነበር የውሃ ታጣቂ ኃይል ይህንን ኢንፎርሜሽን በመያዝ ለማቃጠል አርፒጂ ወይም በትከሻ ላይ ተይዞ የሚተኮስተውን ጫፊ ቡድን መሳሪያ ነው ጭምር በመያዝ ቆረጣ በማድረግ በስተጀርባ ለመግባት ሲሞክር የሻምበሎ አምድ ልብተኞች ቀድሞ በመንቃት ከተበላሹ ታንኮች ውስጥ ፒኬት የሆነ ወይም ደግሞ ታንክ ላይ የሚጠመድ 762 ሚሜ መትረየስ ነው። ከጠመንጃው በፊት በመፍታትና ምቹ የተኩስ ቦታ በመያዝ ከፍተኛ የተኩስ ሩምታ በውሃ አታጣቂ ኃይል በመክፈትና የገቡትን በመደምሰስ ታንኮች ሳይቃጥሉ እንዲተርፉ አድርገዋል። በውጊያ ወቅት ሻለቃ ሶስትና የብርጌድ ስታፍ አባላት ተበታትነውና ተቆርጠው ወደ ሻለቃው እንዲገቡ ከፍተኛ የተኩስ ድጋፍ አድርገው ሁሉንም በማሰባሰብ ከውሃ አታጣቂዎች የማረኩትን መሳሪያና ተጥቅ በማስታጠቅ ጠንካራ መከላከል መስርተዋል። ውጊያው በተጀመረበት ወቅት እንደ ውግ ብርጌድ የሰጠው መጠቀሚያ ምስጢራዊ መግባቢያ ኮድ ማለት ነው። የውሃ ታጣቂዎች እጅ ስለገባ ሻለቃዋ የራሷን የውስጥ መጠቀሚያ ኮድ በጋራ መግባባት አውጥተውና አዘጋጅተው ግዳጃቸውን ፈጽመዋል። የሻለቃ አዛዡ በመስዋዕቱ በወሰዱት ሬዲዮ ለሻለቃዋ ምክትል አዛዥ አዛዡ ስለ ሞተ አንተም እጅን ስጥ ሲሉት ለባንዳ እጅ አልሰጥም ለዓላማዬ በጀግንነት ተዋግቼ የጀግና ሞት እሞታለሁ በማለት ጸንቶ በመዋጋቱ ምክንያት ከሻለቃው አንድም ሰው በህወሃት ታጣቂ ሳይማረግ ሙሉ ኃይሉን አቅቦ የሰጠውን ግዳጅ በጀግነት ተዋጥቷል። ብርጌድ አዛዡና ምክትሉ ውጊያውን ከትግራይ ልዩ ኃይል አመራሮች ጋር ሲመሩ የነበሩ የትግርኛ ተናጋሪ ሻለቃ አመራሮች አብዛኞቹ የህወሃት አባል ስለነበሩ ምድብተኞቹም ውስጥ የትግራይ ተወላጆች የበዙበትና የሁለተኛ ሻለቃ አዛዥ በጀግነት የሰዋባት፣ ይህ ሁሉ ችግር እያለ አንድ የሻለቃ አመራር ብቻውን ሌሎች የሻምበላ አመራሮችና ምድብተኞችን በማደራጀት ግዳጃቸውን በብቃት የፈጸሙ ጠንካራ አመራርና አባላት ያሉበት ክፍል ነው ከሁሉም በላይ እንደ ማንኛውም አሃድ ግዳጅ መወጣት አንድ ጉዳይ ሆኖ ልዩ የሚያደርገው ከጥቅምት 242013 ዓ ም እስከ ጥቅምት 24 እስከ ጥቅምት 292013 ዓ ም ለስድስት ተከታታይ ቀናቶች ያለምንም ያለማንም የእግረኛና የአጎራባች ክፍሎች እርዳታ ምግብ ውሃና የተኳሽ አቅርቦት ሳይደረግላት ራሷን ችላ ግዳጅ በመወጣት ትልቅ ገድል ፈጽማለች። ከዚህ በመነሳት ከጥቅምት 29 በኋላ ሌሎች ክፍሎች ተቀላቅለዋታል። በመሆኑም ከኮማንዶና የምዕራብ ዕዝ ክፍለ ጦሮች ጋር በመቀናጀት የጋራ የተኩስ እንቅስቃሴ በመጠቀም የውሃ ታጣቂን ሰብአዊና ቁሳዊ ኃይሉን በመደምሰስ በየምዕራፉ እስከ አዲጎሹ በመዋጋትና በመቆጣጠር የተሰጣትን ግዳጅ ሙሉ በሙሉ በማሳካት ከበላይ አካል ምስጋና በማግኘት እንድትመለስ በተሰጣት ትዕዛዝ መሰረት በመመለስና ወደ ማይ ካድራና ሁመራ እንዲሁም ሰላም በርና በረከት አካባቢ የሱዳን መንግሥት የከፈተብንን የድንበር ጥሰት የመከላከል ግዳጅ ሲሰጣት ተንቀሳቅሳ ግዳጇን የተወጣች ጠንካራና ጽኑ አመራርና የሰራዊት አባላት ያሉባት ሻለቃ ናት። ሌላዋ በዚህ ግንባር የነበረችው ሰሜን ዕዝ 23ኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ከጥቅምት 20 2013 ዓ ም ከምሽቱ አራት ሰዓት ከ30 እስከ ህዳር 4 2013 ዓ ም በኤሊገን ምሽግ በውሃ ታጣቂ ኃይል ተከባ ቆይታለች ሌላዋ በዚህ ግንባር የነበረች ስምንት የ23ኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ከጥቅምት 24 2013 ዓ ም ከምሽቱ 4 ሰዓት ከ30 እስከ ህዳር 4 2013 ዓ ም በኤሊገን ምሽግ በውሃ ታጣቂ ኃይል ተከባ ቆይታለች የሰው ኃይሏ 109 ሲሆን የሻለቃው አስታፍ የአንደኛ ሻምበል ሁለት መቶዎች፣ አራተኛ ሻምበል አንደኛ ድሽቃ ክሪው በጋራ በመሆን ነው ይዘውት የነበረው። የመሳሪያ አይነት ድሽቃ አንድ፣ ብሬን ስምንት፣ ስናይፐር ሁለት፣ ክላሽ 21፣ ሽጉጥ አንድ፣ ቦምብ 214፣ ጥይት አንድ ሎድ በወገባቸውና የምሽግ ሎድ ነበራቸው። እጅ እንዲሰጡ ትጥቃቸውን እንዲፈቱ ከማራ አስተዳደር በስልክ ሁለት ጊዜ ተጠይቀዋል። ለሁሉም ጥያቄ መልሳቸው እኛ የሀገር መከላከያ ሰራዊት ነን እኛ ለማንም መሳሪያ አንፈታም ተዋግተን እናልቃለን የሚል ነበር። በውሃ ታጣቂ ኃይል ተከበው መጋዘን በማቃጠል በተኩስ ይረባረቡባቸው ነበር። ከጥቅምት 25 2013 ዓ ም እስከ ህዳር 4 2013 ዓ ም የቀለባ አቅርቦት በመቋረጡ በአካባቢው ከሚገኝ የገበሬ ማሳ ማሽላ በመቁረጥ በእጃቸው እያሹ በቀን አንዳንድ ጊዜ ከቀኑ አራት ሰዓት ላይ ይመገቡ ነበር። ውሃም በተመለከተ በአካባቢያቸው ከሚገኘ ውሃ ቧንቧ ከሌሊቱ ሰባት ሰዓት እስከ ዘጠኝ ሰዓት በጀባ እየሄዱ ይጠቀሙ ነበር። በጀግንነት ራሳቸውን በመከላከል ካምፓቸውን በውሃ ታጣቂ ጥቃት ሳያስደፍሩ የአምስተኛ ሜካናይዝ ግንባር ሎድ ቀንቡላና ሮኬት የምሽጉን ሎድ ጥይትና ቦምቦች ፓትሮል የውሃ ጄኔትር ሙሉ የስራላቸውና ጥቆቻቸውን ማትረፍ ችለዋል። ወገን ደርሶላቸው ከተቀላቀሉ ጀምሮ ከእናት ክፍላቸው ጋር በመሆን በንትጮ ዙሪያ በተደረገው ውጊያ ግዳጃቸውን በጥሩ ሁኔታ ተወጥተዋል። ክብራን አድማጮቻችን እስቲ ደግሞ ወደ ኤርትራ በስልታዊ ማፈግፈግ የወጡ ክፍሎችን ተጋድሎ እንመልከት። ህወሓት ወደ ሰሜን እዚህ የመከላከያ ሠራዊት ላይ ከመተኮሱ በፊት የኤርትራ መንግሥት ጦርነት ሲጀምር እየተዘጋጀ ነው የሚል ቅስቀሳ ተጀምሮ እንደነበር በቀደመው ጽሑፍ ተገልጿል። ነገር ግን ይህ ሐሳብ ስህተትና የአመራሩና የሠራዊትን ትኩረት ለመስረቅ ሆን ተብሎ የተደረገ እንጂ በወቅቱ ትክክለኛ ስጋት እንዳልነበር ከጥቅምት 24 2015 ዓ ም በኋላ ግልጽ ሆነ። እዚህ ላይ ይህን ጉዳይ ለአንባቢ የምትሆ ነገር ነው። በእርግጥ ይህ አይነቱ የህወሓትና የትግርኛ ተናጋሪ ወታደራዊ አመራሮች ሻዕቢያ ሊወረን ነው የሚል ቅስቀሳ ማሰራጨታቸው ምክንያቱ ምን ነበር?